በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ለሀያ አራተኛው ዕለት የአብይ ጾም ቀን ስላደረሰን ሰማይን የዘረጋ ምድርን የመሰረተ ኃያሉ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። በመላው ዓለም የምትገኙ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች፣ አእይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ የቤተ ክርስቲያን ጌጦቿ ምዕመናን፣ አባቶች፣ እናቶች ወንድሞችና እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር፣ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምን አላችሁ? የእግዚአብሔር አብ ጸጋ ይደርባችሁ፣ የእግዚአብሔር ወልድ ቸርነት አይለያችሁ፣ የእግዚአብሔር መንፈስ ቅዱስ ኅብረት አንድነት ከእናንተ ጋር ይሁን። የእመቤታችን ምልጃ ከሚያስፈራ ነገር ይሰውራችሁ። የመላእክት ጥበቃ አይለያችሁ። የነቢያት የሐዋርያት ጸጋ በእናንተ ላይ እንደ ልብስ ይሁን። የሰማዕታት ደም አጥር ይሆናችሁ። ይህችን ሰዓት የሰጠን እግዚአብሔር ስሙ የተመሰገነ ይሁን። አሁንም ቃሉን ለመስማት የተዘጋጀን የማለዳውን ብርሃን አሳይቶ ቀኑን ሁሉ በቅድስና ሌሊቱን ሁሉ በበረከት ሊመራን የወደደ ቸሩ አምላክ እግዚአብሔር ስሙ የተመሰገነ ይሁን። እሱን አጋዥ እሱን ረዳኢ በማድረግ ዛሬ የሁለተኛውን ፈተና መልስ እንመለከታለን። የትምህርታችንም ርዕስ ሳታውቁት እግዚአብሔርን እንዳትፈታተኑት በሚል ይሆናል። ሰው ለሰው አስታዋሽ ሰው ለሰው አሳሳቢ ስለሆነ በልቡና የሚያሳድር በአእምሮ የሚቀርጽ የቃሉ ባለቤት እግዚአብሔር የምትሰሙትን ቃል ሁሉ በልባችሁ ጽላት ይጻፍላችሁ፣ በአእምሯችሁ ይቅረጽላችሁ ስለ አንዱ ፈንታ ሰላሳ ስድሳ መቶ የአማረ ፍሬ እንድታፈሩ እግዚአብሔር መንፈስ ቅዱስ በእናንተ ላይ ይደር። ከመስማት ደግሞ አልፋችሁ ኦርቶዶክሳውያን የተዋሕዱ ልጆች ይህ ቃል ለሰዎች እንዲዳረስ ላይክ ሼር በማድረግ አዲስ ሆናችሁ ደግሞ ሰብስክራይብ በማድረግ ሁሌ የምትሳተፉትን እናንተን እግዚአብሔር የልባችሁን ሐሳብ ይፈጽም። በክንዱ ጋሻ፣ በቀኙ ጥላ ከለላ ይሆናችሁ። ልመናችሁን ይስማችሁ። የማቴዎስ ወንጌል ምዕራፍ አራት ከቁጥር አምስት እስከ ሰባት ስለ ሁለተኛው ፈተናና ስለ ሁለተኛው ፈተና መልስ ተጽፏል። ቃሉ እንዲህ ይላል። መንፈስ ቅዱስ ይደርብን። በሐዋርያት መካከል የነበረች ድንግል ማርያም አትለየን። ከዚህ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አቁሞ፣ መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከቶ እንዳትሰናከል በእጃቸው ያነሱሃል ተብሎ ተጽፏልና የእግዚአብሔር ልጅስ ከሆንህ ወደ ታች ራስን ወርውር አለው። ኢየሱስም ጌታን አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። ስለ ቃሉ የቃሉ ባለቤት መድኃኒታችን ኢየሱስ ክርስቶስ የተመሰገነ ይሁን። ዛሬም የምናየው ማቴዎስ አራት ቁጥር ሰባት ኢየሱስም ጌታን አምላክን አትፈታተነው ነው ተብሎ ደግሞ ተጽፏል አለው የሚለውን ይሆናል። እዚህ ጋር የምታስተውሏቸውን ነገሮች ልንገራችሁ። እግዚአብሔር ማስተዋሉን ያድላችሁና፣ ዲያብሎስ ፈታኝ የቅዱስ ዳዊትን ጥቅስ ጠቅሶ ራስን ወርውር መላእክቱን ስላንተ ያዝልሃል አለው። ጌታ አምላክን አትፈታተን አለው። በመጀመሪያ ሰይጣን ምክንያት በሌለው ነገር ይፈትናችኋል። ምንድን ነው ምክንያቱ? እዚህ ጋር ልብ እንድትሉት የምፈልገው ነገር ምንድን ነው ምክንያቱ? ራሱን የሚወረውርበት ምንድን ነው? ብዙ ጊዜ አንድ ነገር ስናደርግ እኮ ምክንያት አለው። መላእክቱ የሚታዘዙበት ምክንያት አለው። ዝም ብሎ ራስህን ወርውር ወደታች እግዚአብሔር አለ ያልክ፣ ዝም ብለህ እንደፈለግከው ሁን የሚል ሕግ የለም። ይህንን ነው ዛሬ እንድታስተውሉልኝ የምፈልገው ክርስቲያኖች። ጌታ አምላክን አትፈታተነው አለው። ዝም ብሎ ራስን ወርውር የሚል ህግ የለም። እንዳልኳችሁ ሰማይታት እኮ መላእክት የረዷቸው፣ ነቢያት መላእክት የረዷቸው፣ ቅዱሳን መላእክት የረዷቸው እኮ ምክንያት አለው። ዳንኤል ነቢይ በረከቱ ይደርባችሁና ለአናብስት ጉርጓድ የተጣለው እኮ እንዳትጸልይ ተብሎ እጸልያለሁ ብሎ እኮ ነው መስኮቱን ከፍቶ ወደ ምስራቅ ወደ ኢየሩሳሌምም ተመልክቶ ሲጸልይ ወደ ፀሐይ መውጫም ፊቱንም ወደ ኢየሩሳሌም ዞሮ ይጸልያል። ነቢዩ ዳንኤል ይኸው ሲጸልይ ተገንቷል ተብሎ ለአንበሳ ተጣለ። መላእክት ሚካኤል ምግቡን አመጣለት። እግዚአብሔር በቅዱስ ሚካኤል የምትሹትን ያደርግላችሁ። ገብርኤል ያናብስቱን አፍ ዘጋ ይሁላችሁ። እንግዲህ ቅዱስ ሚካኤልም ቅዱስ ገብርኤልም መጡለት። የሚደንቅ አንድ ታሪክ ልንገራችሁ። እናንተ የተወደዳችሁ የተባረካችሁ ክርስቲያኖች አባ እንጦንስ ትንሽ ሰዓት ያርፋል፣ ይተኛል፣ ጸሎት ያደርጋል፣ ይሰግዳል። የበቃ ቅዱስ መነኩሴ ነው። የሱ በረከት እናንተ ላይ እንደ ዝናብ ይውረድላችሁ። አባንጦንስ በሚተኛ አባት በዛ ሰዓት ቅዱስ ሚካኤልና ቅዱስ ገብርኤል ይመጡና፣ ቅዱስ ሚካኤል ቅዱስ ገብርኤልን እኔ ላንጥፍለት ይላል። ቅዱስ ገብርኤል ደግሞ ቅዱስ ሚካኤልን ቆይ ዛሬ እኔ ልጋርደው ክንፌን ይለዋል። ቆይ እኔ ልጋርደው እኔ ልጋርደው እያሉ ሚካኤልና ገብርኤል በየተራ አባ እንጦንስን በክንፋቼ ጋርዱት ነበር። ከሚያስፈራ ነገር ሚካኤል ይጋርዳችሁ፣ ከሚያስጨንቅ ነገር ገብርኤል ያድናችሁ። ለዳንኤል ሚካኤል ምግቡን ገብርኤል አናብስቱን አፍ ዘግተውለታል። እናንተንም የሚያስጨንቃችሁን ነገር በእናንተ ላይ የሚነሳውን የኃጢአት አንደበት ይዝጋላችሁ። ለእናንተ በኑሯችሁ ሕይወት የጎደላችሁን ይሙላላችሁ። እግዚአብሔር ምክንያት አለው። ዝም ብለህ ራስን ወርውር አይባልም። አናንያ ዛሬያ ሚሳኤል እኮ ለቆመው በዱራ ምድር ላለው ለናቡከደነጾር ምስል ቁመቱ ስድሳ ክንድ የደረቱ ስፋት ስድስት ክንድ ለሆነው የወርቅ ምስል በዱራን ሜዳ ላይ አቁሞ ለሱ ያልሰገደ ቤቱ ይመዘበራል፣ ንብረቱ ሁሉ ይወሰዳል፣ በእሳት ውስጥ ይጣላል፣ በእቶን ይወድቃል ብሎ አዋጅ ነገረ ናቡከደነ ጾር እኔ አምላክ ነኝ፣ ለእኔ ስገዱ። የእንቢልታዊ ዋሽንቶ ዋሽንቱ የከበሮ የነጋሪቱ ድምፅ ሲሰማ ናቡከደነጾር ላቆመው ምስል የማይሰግድ ሁሉ በእሳት ውስጥ ይጣላል ተባለ። ሶስት ወጣቶች አልሰገዱም። ዳንኤልም አልሰገደም። አናንያ አዛርያ ሚሳኤል ናቸው። አናንያ አዛርያ ሚሳኤል ናቡከደነጾር ላቆመው በሀቅለ አዱራ ላለው ለዛ የወርቅ ምስል አንሰግድም፣ አንንበረከክም። እኛ የምንሰግደው የምንንበረከከው ሰማይና ምድርን ለዘረጋል ኃያሉ አምላክ ለእግዚአብሔር ነው። ይሄ ወርቅ እኮ ፍጡር ነው። ናቡከደነጾርም ፍጡር ነው ለፍጡር አንሰግድም አንበረከክም፣ ባሉ ሰዓት እኮ ወደ እሳት ውስጥ ተጣሉ። ያኔ መልአኩ ገብርኤል ወረደና የእሳቱን ኃይል አጥፍቶ አናንያ አዛርያ ሚሳኤልን ከእሳት ውስጥ ነጥቆ አድኗቸዋል። የእጅና የእግራቸው ሰንሰለት ተበጥሷል። ዛሬ በዚህ ሰዓት ይህን ድምፅ የምትሰሙ የኃጢአት ሰንሰለት ተበጥሶ ይወደቅላችሁ፣ የገብርኤል ክንፍ ጋሻ ይሆናችሁ፣ መስቀሉም ከምትፈሩት እሳት ያድናችሁ። ምን ይሆን የምትፈሩት? የእናንተ ሰዓት ምን ይሆን? በእናንተ ላይ የነደደ ትሆን ምን ይሆን ማን ይሆን በእናንተ ላይ የዛተባችሁ? አዎ ሁሉንም ገብርኤል ያከስምላችኋል። የተዋሃዱ ልጆች ደስ ይበላችሁ። ለስም አጠራሩ ክብር ምስጋና ይግባውና፣ አሁን ግን እዚህ ጋር ፈታኙ ዲያብሎስ ልክስኩሱ የወደቀው መንፈስ መጥቶ ምን አለ? ዝም ብሎ ራስን ወርውር። ስለዚህ ምክንያት የለውም። አምላካችን ክብር ይግባውና ኢየሱስ ክርስቶስ ምን ብሎ መለሰለት? ጌታን አምላክህን አትፈታተነው ተብሎ ደግሞ ተጽፏል አለው። መከራ ሲመጣባችሁ ያድኗችኋል፣ ፈተና ሲመጣባችሁ ያድናችኋል እንጂ ዝም ብሎ እግዚአብሔር አለ እየተባለ ሰው ከተራራ ላይ ራሱን አይፈጠፍጥም። ዲያብሎስ ሞኝ ሆኗል። እዚህ ጋር ለእናንተ ግን ክርስቶስ መልስ ነገራችሁ። ጌታ አምላክን አትፈታተነው ደግሞ ተብሎ ተጽፏል። አንዳንዱ ዝም ብለው ሲፈታተኑት ይኖራሉ። በተለይ በአሁኑ ዘመን ወንጌል፣ የኢየሱስ ክርስቶስ ቃል ራሱ ኢየሱስ ሲዘበትበት ነው የሚውለው። ሲቀልዱ የሚውሉ አሉ። በሃይማኖት ላይ ሲቀልዱ፣ በመጽሐፍ ቅዱስ ላይ ሲቀልዱ፣ በእግዚአብሔር ላይ ሲቀልዱ፣ በመላእክት ላይ ሲቀልዱ የሚውሉ ካህዲያን፣ መናፍቃን፣ አላውያን አሉ። እነዚህ ናቸው እግዚአብሔርን የሚፈታተኑት። በማይሆን ነገር አንዳንድ ጊዜ ስትሰሙ ግራ ይገባችኋል። የባንክ ደብተራችሁን አምጡና ብር ይገባላችኋል። የማብር ነው ይገባልህ? መናፍቃን ከሃዲያን እስከዚህ ልባቸው የጠፋው ለምንድን ነው? አይምሯቸው እንደዚህ የደነዘው ለምንድን ነው? እግዚአብሔርን ስለማያስቡት፣ ገንዘብ ብቻ ስለሚያስቡ በዚህ መንፈስ ውስጥ ወድቀው ረክሰዋል። ይፈታተኑታል። የእግዚአብሔር ቃል ግን ለእኛ ተነግሯል። ጌታ ምን አለ ተብሎ ተጽፏል። የት ነው የተጻፈው? በኦሪት ዘዳግም ተጽፏል። የእግዚአብሔር ቃል ምን ይላል? በኦሪት ዘዳግም ምዕራፍ ስድስት ቁጥር 16 ላይ በማሳህ መሪባ እንደተፈታተናችሁት ሁሉ አምላካችሁን እግዚአብሔርን አትፈታተኑት ተብሎ ተጽፏል። እግዚአብሔር በቆላ ውሃ ይሰጣል፣ መና ያወርዳል፣ በደጋው እንዲህ ያደርጋል እያሉ ይፈታተኑት ነበረ። እነሱም የተፈታተኑት ሁሉ በእባቦች እንደጠፉ ደግሞ ታውቃላችሁ። አንደኛ ቆሮንጦስ ምዕራፍ 10 ቁጥር 9 ላይ ከእነርሱም አንዳንዶቹ ጌታ እንደተፈታተኑት በእባቦቹም እንደጠፉ ጌታን አንፈታተን ይላል ብርሃን ዓለም ቅዱስ ጳውሎስ። ከሰማይ መና ወርዶላቸው እየበሉ እኮ እግዚአብሔርን ሲፈትኑት አፋቸው ውስጥ ምግቡ ኖሮ በአፍንጫቸው ትል እየሆነ ፈሰሰ ይላል ያስደነግጣል አትፈታተኑት መብልን በፈለጉ ጊዜ እግዚአብሔርን ፈትነውታል በምድረ በዳ ልብ አምላክ ዳዊትም በመዝሙር ሰባ ሰባት ቁጥር 18 ላይ ይህን ጠቅሶታል ለነፍሳቸው መብልን ይፈልጉ ዘንድ እግዚአብሔርን በልባቸው ፈተኑት ነው ያለው መና ከሰማይ ወርዶ እየበሉ እግዚአብሔርን አምተውታል። አርባ ዓመት ሙሉ እግዚአብሔርን ተፈታተኑ። የአርባ ቀን መንገድ አርባ ዓመት ሆነባቸው ሲፈታተኑት። ራስን ከዚህ ወርውር ዝም ብሎ አይባልም። እንደሱ ዲያብሎስ ሞኝ ነው፣ ግን ሞኞች ካገኘ ይሰራል። ዲያብሎስ የወደቀ ነው። የወደቁ ሰዎች ካገኘ ይሰራል። ብርሃን ዓለም ቅዱስ ጳውሎስ በዕብራውያን ምዕራፍ 3 ቁጥር 8 እና ቁጥር ዘጠኝ ላይ ምን አለ? አባቶቻችሁ እኔን የፈተኑበት የመረመሩበትም አርባ ዓመትም ሥራዬን ያዩበት በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታድርጉ ይላችኋል። የኦርቶዶክስ ልጆች ትሰማላችሁ? የተዋሕዶ ልጆች ትሰማላችሁ? የቀጥተኛ የትምነት ልጆች ትሰማላችሁ? ልባችሁን እልከኛ አታድርጉት፣ አትፈታተኑ። ሳታውቁት እንዳትፈታተኑት ያልኳችሁ ይህንን ነው። ተመለሱ ይላል እግዚአብሔር ወደ እሱ እንድንመለስ እነሱ ግን ለመፈተን ተመለሱ እግዚአብሔርን ለመፈተን ተመለሱ እግዚአብሔርንም ፈተኑት የእስራኤልንም ቅዱስ አሳዘኑት ይላል የእስራኤልንም ቅዱስ አሳዘኑት መዝሙር ሰባ ሰባት ቁጥር 41 ላይ ያለው ቃል እሱን ነው የሚነግራችሁ የእስራኤልን ቅዱስ አሳዘኑት እግዚአብሔርንም ፈተኑት ስለዚህ ወገኖቼ ሳታውቁት እግዚአብሔርን እንዳትፈትኑ በራፊድን በረሃ በዘጻት 17 ውሃ እያፈለቀ በዘጻት ከ14 እስከ 16 ስታዩ ከሰማይ መናን እያወረደ ባህር እየከፈለ ያሻገረቸውን እግዚአብሔርን ተፈታተሩት። ግብፅን ወደ ኋላ ናፈቋት። የግብፅ ምንቸት ናፈቀን አሉ። የግብፅ ሽንኩርት ናፈቀን፣ በድስቱ አጠገብ ተቀምጠን ነበር፣ በምንቸቱ አጠገብ ነበርን አሉ። ያንን የደም ከተማ ናፈቁ ያንን የርኩሰት ከተማ እንደገና ናፈቁት። የልጆቻቸው ደም የፈሰሰበት እነ ራሔል ያለቀሱበትን ዘነጉት። በምድረ በዳ እግዚአብሔርን ተፈታተኑት። አንድ ቀን ምግብ ቢያጡ ግብፅ ይሻለናል አሉ። አንድ ቀን ውሃ ቢያጡ ግብፅ ይሻለናል አሉ። አትፈታተኑት! ክርስቲያኖች፣ በጎደላችሁ ነገር አትፈታተኑት። የልቅስ በረከቱን ፈልጉ። በቆላ ውሃ ያፈልቃል፣ በደጋ መና ያወርዳል በቆላምና ያወርዳል በደጋ ሆ ያፈልቃል። የእናንተ የናንተ አምላክ የምትሹትን ሁሉ ጠይቁት። አትፈታተኑት የዕለት እንጀራዬን ስጠኝ ብላችሁ ጸልዩን የተባል ነው እኮ አትፈታተኑት። እስራኤል ተፈታተኑት። በዛም እንሆ በነዘር እባብ ተነደፉ ሃያ ሦስት ሺህ ሰዎች ሁሉ አለቁ። አትፈታተኑት። ዲያብሎስ እንድትፈታተኑት ነው የሚፈልገው። እሱ ነው የመጨረሻው መልእክት፣ እሱ ነው ሶስተኛው የመጨረሻው መልእክት። ዲያብሎስ ፈታኙ እንድትፈታተኑት ይፈልጋል። ዝም ብለ ተነስተ ራስን ወርውር አለው። ተፈታተኑ ማለት ነው። በፍጹም። በእምነታችሁ ጽኑ፣ የምትችሉትን አድርጉ፣ የጎደላችሁን እግዚአብሔር ያደርጋል። አልአዛርን ከሞት ማስነሳት ትችላላችሁ? አትችሉም። ዮሐንስ 11 ላይ ግን ምን ማድረግ ትችላላችሁ? ድንጋዩን ማንሳት። ለዚህ ነው እኔ ትንሣኤና ሕይወት ነኝ ብሎ ጌታ አላዛርን ከመቃብር ሲያወጣ ድንጋውን እናንተ አንሷላቸው። አላዛርን ግን አንሷ አላላቸውም። የምትችሉትን ሁሉ አድርጉ፣ የማትችሉትን ሁሉ እግዚአብሔር ያደርግላችኋል። ሳታውቁት እንዳትፈታተኑ ተጠንቀቁ። የተማርነውን በልባችን ያሳድር፣ ለነገዋም ሰዓት እንዲያደርሰን ፈቃዱ ይሁን። ሕይወታችሁ የበረከት ይሁን ከመከራ ሥጋ ከመከራ ነፍስ ይሰውራችሁ። የሚያስጨንቅን ነገር ከክራችሁ በታች ይጣልላችሁ። ፈታኝ ዲያብሎስ በሚሆንም በማይሆንም ነገር ፈትኖ ከእግዚአብሔር እንዳያጣላችሁ መጽናቱን ያድላችሁ። እመብርሃን አዛኝቱ ድንግል ማርያም በምልጃዋ አትርሳችሁ። ስትወጡም ስትገቡም የእግዚአብሔር ክንድ ጋሻ ይሆናችሁ። ይህን ቃል ለሌሎች ሁሉ የምታደርሱ ደግሞ ወገኖቼ እንደ ሁሌው መርቃችኋለሁ። ቅዱስ ሚካኤል ቅዱስ ገብርኤል የእናንተን ጸሎት በልዑል መንበር ፊት ያደርሱላችሁ። እግዚአብሔር በሕይወት ዘመናችሁ ሁሉ ከእናንተ ጋር ይሁን። አትፈታተኑት። ዲያብሎስ ፈታኙን ዞር በሉት፣ ዞር በል በሉት፣ ወግድ በሉት። ኃያሉን አምላክ እግዚአብሔርን እሺ በሉት። የምትችሉትን አድርጉ፣ የማትችሉትን ሁሉ ያርግላችሁ። ኑሯችሁ ይጣፍጥ ሕይወታችሁ ይጣፍጥ። ትዳራችሁ ይስመር። ሕይወታችሁ ይስመር። የእጃችሁን በረከት ይባርክላችሁ። ዘመዶቻችሁን ሁሉ ይጠብቅላችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያሉ አምላክ ክብር ምስጋና ይድረሰው። እመብርሃን በምልጃዋ አትለያችሁ። ልዑል እግዚአብሔር ይባርካችሁ ፊቱንም ያብራላችሁ። አሜን።